የእግዚአብሔር መንግሥት የልጁ የኢየሱስ ክርስቶስ ሕይወት ነው። በልጁ በኢየሱስ ክርስቶስ የተሞሉ ወይንም የልጁን የኢየሱስ ክርስቶስ ሕይወት የተቀበሉ ኢየሱስ ክርስቶስን እንዳዳኛቸው አድርገው የተቀበሉ እነርሱ ወደ እግዚአብሔር መንግሥት ይጨመራሉ። የእግዚአብሔር መንግሥት ለነዚህ ላመኑ ብቻ ናት። ወደ እግዚአብሔር መንግሥት በልጁ በኢየሱስ ክርስቶስ ያላመነ ሊገባ አይችልም። ስለዚህ ሕይወት ስለ ሕይወት እስኪ ጥቂት ነገር ሊበላቸው። ሕይወት የሚጀምረው ከውስጥ ነው። ጌታ ኢየሱስ ክርስቶስን ስናምንና ወደ ሕይወታችን ስንቀበል ጌታ ኢየሱስ ሕይወት ሰጪ መንፈስ ነው። አንደኛ ቆሮንቶስ ምዕራፍ አስራ አምስት አርባ አምስት ላይ የመጀመሪያው አዳም ሕያው ነፍስ ሆነ፣ ሁለተኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። ጌታ ኢየሱስ ክርስቶስ ሕይወትን የሚሰጥ መንፈስ ነው። ጌታ ኢየሱስ ክርስቶስን በምናምንበት ጊዜ ወደ መንፈሳችን ይመጣል፣ ለመንፈሳችን ሕይወትን ይሰጣል። ሙት የነበረው መንፈሳችን በጌታ በኢየሱስ ክርስቶስ ይነቃል፣ ሙት የነበረው መንፈሳችን ይነሳል። ትንሣኤና ሕይወትን ነኝ ብሎ ጌታ ኢየሱስ እንደተናገረ ትንሣኤ የሆነው ጌታ ወደ ሕይወታችን በመንፈስ በመጣ ጊዜ መንፈሳችን ይነቃል። መንፈሳችን ከነቃከም ከኢየሱስ ክርስቶስ መንፈስ ጋር ይሆናል። ስለዚህ ከላይ የሚመጣው የኢየሱስ ክርስቶስ መንፈስ ከመንፈሳችን ጋር ከተገናኘ ጊዜ ጀምሮ ሕይወትን የምንኖረው ከውስጥ ነው። የሕይወት መውጫ ልብ ናት። የሕይወት መውጫ ልብ ከሆነች እንዴት ነው ከልብ የሚወጣው? ስለ ልብ ምንድን ነው የምናውቀው? ልብ ማለት አራት ክፍሎች አሉት። አንደኛ የልብ ክፍል ህሊና ነው። ሁለተኛው የልብ ክፍል ስሜት ነው። ሶስተኛው የልብ ክፍል አእምሮ ነው። አራተኛው የልብ ክፍል ፈቃድ ነው። ስለ ህሊና በምንመለከትበት ጊዜ ህሊና የውስጥ ነገራችን ነው። የመንፈስ ነገር ነው። ህሊና ማለት መጥፎ እና መልካም ምን እንደሆነ ለይቶ ማወቅ ማለት ነው። በህልናችን መጥፎ እና መልካም ነገርን ካወቅ ሁል ጊዜ ነቃ ብለን መልካም ነገርን መፈለግ ነው። ሰው ያልዘራውን ማጨድ አይሄድም እና እኛ መልካም ካላደረግን ህልናችን ንጹህ ሊሆን አይችልም። መጥፎ ነገር የምናደርግ ከሆነ ህልናችን ይቆሽሻል። መጥፎ ነገር ሁል ጊዜ የምንለማመድ ከሆነ አጢአትን የምንለማመድ ከሆነ ህልናችን ይደነዝዛል። ሕልናችን ይደበዝዛል። ሕልናችን ይጨልማል። እግዚአብሔርም መፍራት አንችልም። ወደ እግዚአብሔር መቅረብ አንችልም። ወደ እግዚአብሔር የምንቀርበው በእግዚአብሔር መንፈስ ነው። ስለዚህ የእግዚአብሔር መንፈስ የሚስተናገደው ደግሞ በሕልናችን ነው። ሕልናችን ንጹህ ካልሆነ ከእግዚአብሔር ጋር ያለን ግንኙነት የተበላሸ ይሆናል። ሕልናችን በጎው ወይንም ጥሩ ካልሆነ ከሰው ጋር ያለን ነገራችን ይበላሻል። ሕልናችን ከቆሸሸ እግዚአብሔርን ማስሰናገድ አንችልም። ከሰው ጋር ያለን ሪሌሽንሽፕ ጥሩ ሊሆን አይችልም። ስለዚህ ሕልናችንን በተለያይ በተቻለ መጠን እግዚአብሔር ጸጋ ይረዳናል። በእግዚአብሔር ጸጋ ነው። በራሳችን ሰው ነን እና ደካማ ነን፣ በራሳችን ምንም ማድረግ አንችልም። በኢየሱስ ክርስቶስ መንፈስ ግን ህሊናችን የተጠበቀ ይሆናል ማለት ነው። ስለዚህ ሁሉ ጊዜ ወደ እግዚአብሔር መቅረብ አለብን። ወደ ጸጋው ዙፋን በእምነት ቀርበን ኃይልን የሚሰጠን ጸጋን የሚሰጠን የሚያስችል ጸጋ የሚሰጠንን እግዚአብሔርን መጠጋት፣ ወደ ዙፋኑ በእምነት ኃይልን መቀበል አለብን ህሊናችን ንጹህ ከሆነ ህልናችን በጎ ከሆነ ከህልናችን ደግሞ ቀጥታ ወደ ስሜታችን። ስሜታችን ዋናው ክፍል ፍቅርን የሚያመነጭ ነው። ፍቅር የሚመነጨው ከስሜት ነው። ሐዘንም ያለው ትካዜም ያለው ብስጭትም ያለው ንዴትም ያለው በስሜት ውስጥ ነው። ስለዚህ ፍቅር ስንል ለጌታ ያለን ፍቅር ከፍ ያለ መሆን አለበት። ጌታን እጅጉን መውደድ አለብን። ከጌታ በላይ ወይም ከእግዚአብሔር በላይ የምንወደው ነገር በዚህ ምድር ላይ መኖር የለበትም። ሌላው ነገር ለእኛ የተሰጠ ነገር ነው። የምንበላው ነገር ለእኛ የተሰጠ ነገር ነው። የምንጠጣው ነገር ለእኛ የተሰጠ ነገር ነው። እኛ የተፈጠርነው ለእግዚአብሔር ነው። እግዚአብሔር በእኛ ሊጠቀም፣ የራሱ ቤተ መቅደስ ሊያደርገን፣ አካሉ ሊያደርገን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ያድነናል የእግዚአብሔር መኖሪያ የእግዚአብሔር አካል የእግዚአብሔር ቤተ መቅደስ እንሆናለን ማለት ነው። ከእግዚአብሔር ጋር ቤተሰብ ሆነን እንኖራለን። ስለዚህ ፍቅራችን ፍጹም መሆን አለበት። ኢየሱስ ክርስቶስን ዞትር ከልብ መውደድ አለብን። ከውስጣችን መውደድ አለብን። ኢየሱስን የማንወድ ከሆነ የኢየሱስ መንፈስ በሙላት በእኛ ውስጥ ሊኖር አይችልም። ይህ ስሜት ማለት የልብ ክፍል ነው። ስሜት ማለት ጌታ ኢየሱስን የምናፈቅርበት ነው። ጌታ ኢየሱስ ክርስቶስን በምናፈቅርበት ጊዜ ሌሎችን የምን የምናፈቅርበት የምንወድበትን ስሜት በእኛ ውስጥ ይለቃል ማለት ነው። ሌሎችን እንድንወድ የሚያደርገን ራሱ ጌታ ኢየሱስ ክርስቶስ እንጂ እኛ ራሳችን ሌሎችን መውደድ አንችልም። በክርስቶስ ኢየሱስ በኩል ሌሎችን እንወዳለን ማለት ነው። ከስሜት ቀጥሎ አይምሯችን ነው። አእምሮአችን ቀጥታ ከህልናችን የሚመጣው ህልናችን መልካም ነገር የሚያስብ ከሆነ በውስጣችን መልካም ነገር የሚቀረጽ ከሆነ ከሌሎች ጋር ያለንን ግንኙነት ጥሩ ከሆነ ከእግዚአብሔር ጋር ያለንን ነገር ጥሩ ከሆነ አእምሮአችን አስተሳሰባችን ጥሩ ይሆናል። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ አስራ ሁለት ቁጥር ሁለት ላይ ስለዚህ የምንታደሰው እንዴት ነው? የድሮው አሮጌ ተፈጥሯችን ወደ አዲሱ ማንነት ክርስቶሱ ወደ መምሰል መምጣት አለበት። አስተሳሰባችን ምድራዊ ከሆነ፣ አስተሳሰባችን አለማዊ ከሆነ፣ አስተሳሰባችን ሥጋዊ ከሆነ ከሥጋዊ ሕይወት ወጥተን ወደ መንፈሳዊነት መምጣት አለብን። ኑሯችን እንደ ምድራዊ ሰዎች ሳይሆን እንደ ሰማያውያን መኖር አለብን። የሰማዩን ነገር ማሰብ አለብን። እንግዲህ ከክርስቶስ ጋር ከሞታችሁ ክርስቶስ ጋር ከተነሳችሁ ክርስቶስ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር በክርስቶስ ውስጥ ተሰውሯል። ክርስቶስ በሚገለጥበት ጊዜ ከእርሱ ጋር ትገለጣላችሁ ይላል። እኛ የምንገለጠው ከክርስቶስ ጋር ነው፣ ክርስቶስ በሚመጣበት ጊዜ ማለት ነው። አሁን በዚህ ስጋ ውስጥ ሆነን ምንም አይነት ክብር የለም በዚህ ስጋ ውስጥ ሆነን ክርስቶስን የምንለማመድበት ሰማያዊውን መንግስት የምንለማመድበት የእግዚአብሔርን ፈቃድ የምንለማመድበት ቦታ ነው። ይህንን ተለማምደን ወደ ተለማመድነው ጌታ አንድ ቀን ከዚህ ስጋ ስንወጣ ወደ እርሱ እንሄዳለን ማለት ነው። ኢየሱስ ጌታ ነው። ስለዚህ ሀሳባችን አእምሯችን ታድሶ ከ ህልናችን ጋር ይናበባል ማለት ነው። ስለዚህ ቀጥታ ከእግዚአብሔር የሚመጣው ወደ መንፈሳችን ይመጣል ወደ ከመንፈሳችን ህልና በተባለው በኩል ደግሞ ወደ ስሜታችን፣ ከስሜታችን ወደ ሀሳባችን ይገባል ማለት ነው። ከዛ ውሳኔ የማድረግና የአለመድረግ ውሳኔ፣ ፈቃድ፣ የሰው ፈቃድ አለ፣ የእግዚአብሔር ፈቃድ አለ። ጌታ ኢየሱስ ክርስቶስ በምድር በኖረበት ጊዜ የአባቱን ፈቃድ እንጂ የራሱን ፈቃድ አላደረገም። እኔ የአባቴን ፈቃድ እንጂ የራሴን ፈቃድ ለማድረግ አልመጣውም ይላል። ከዚህ በፊትም ከዛም በፊት ጌታ ኢየሱስ ክርስቶስ በዮሐንስ አራት ላይ ያቺን ሳምራዊት በተገናኘ ጊዜ ከእሷ ጋር ብዙ ስለ መንፈሳዊ ነገር አውርቶ ነበር። ስለ ሕይወቱ ውሃ ከእሷ ጋር ተነጋግሮ ነበር። ደቀ መዛሙርቱ ከእሱ ጋር አልነበሩም፣ ወደ ከተማ ሄደው ነበር። ወደ ከተማ ሄደው ምግብ ምናምን ሊገዛዙ ምግብ ጨርሶ ነበረና ገዝቶ ሲመጡ ጌታ ሆይ ምግብ ብላ ብሎ ሲጠይቁት አይ እኔ አልበላም፣ የምበላው ሌላ ምግብ አለኝ አለ። ያ የሚበላው ምግብ የእግዚአብሔር ፈቃድ ነው። እኔ ፈቃዴ የእግዚአብሔር እኔ ምግቤ የእግዚአብሔርን የአባቴን ፈቃድ ማድረግ ነው አለ። የአባቱን ፈቃድ ማድረግ ለእርሱ ምግቡ ነበረ። ለእኛም በዚህ ዘመን የኢየሱስ ክርስቶስን ፈቃድ ማድረግ ምግባችን መሆን አለበት። የገዛ የሥጋና የደም ፈቃዳችንም ሳይሆን የእግዚአብሔርን ፈቃድ በማድረግ በእግዚአብሔር ላይ ጸንተን በእርሱ ላይ ተደግፈን እርሱ በሚመራን በመንፈሱ በኩል ምሪትን ተቀብለን የእግዚአብሔርን ፈቃድ ብቻ የምናደርግ የእግዚአብሔር ባሪያዎች መሆን አለብን። ኢየሱስ ጌታ ነው። ስለዚህ ውድ ወገኖቼ፣ አሁን የእግዚአብሔር መንግሥት ወደ ሕይወታችን ውስጥ በሙላት የሚነግሰው በሕሊናችን ብሎም በስሜታችን ብሎም በሐሳባችን ቀጥሎ ደግሞ በፈቃዳችን የእግዚአብሔር ፈቃድ በኛ ውስጥ ይፈጸማል ማለት ነው በእንደዚህ አይነት ሁኔታ በዘመናችን ሁሉ እግዚአብሔርን እያስደሰን ራሳችንም እየተደሰን በመንፈሳዊ እቅርታ በመንፈሳዊ ህይወታችን እያደግን እንሄዳለን ማለት ነው። ስሙ ይባረክ። እንደዚህ እንደዚህ እያልን የእግዚአብሔር መንግስት በእኛ ውስጥ በእያንዳንዳችን ውስጥ ይገዛል ማለት ነው። በሙላት ደግሞ የእግዚአብሔር መንግስት የሚገዛበት ጊዜ ይመጣል ኢየሱስ ክርስቶስ ተመልሶ በሚመጣበት ጊዜ የእግዚአብሔር መንግስት በሙላት በሁሉም ላይ የሚገዛበት መንግስት የእግዚአብሔር መንግስት ብቻ የሚሆንበት ጊዜ ይመጣል ማለት ነው። ሃሌሉያ። ይህንን ጊዜ በተስፋ እንጠባበቃለን። የእግዚአብሔር መንግስት ሁሉን የሚገዛበት ጊዜ ይመጣል። ኢየሱስ ጌታ ነው። ስለዚህ ፈቃዱ በሰማይ እንደሆነች ፈቃዱ በምድር እንድትሆን እኛ ፈቃዳችንን ሰጥተን በገዛ። ፈቃዳችን የእግዚአብሔርን ፈቃድ ማስተናገድ አለብን። ኢየሱስ ጌታ ነው። ሃሌሉያ። ይህንን ካልኩ ደግሞ በሌላ ጉዳይ በሌላ ጊዜ እንገናኛለን። ተባረኩ። ብሩካን ናችሁ። ኢየሱስ ጌታ ነው። ሃሌሉያ።